ኢትዮጵያን ያፈርሱልኛል፣ ይችን ሀገር ይበትኑልኛል ያላቸውን ታጣቂዎች ሁሉ ያሰለጥን ያስታጥቅና ያሰማራ ነበር። ይህ ለተባበሩት መንግስታት አሳሳቢ፣ ለአፍሪካ ሕብረትም አንገብጋቢ አደጋ ነበር። ኢትዮጵያን የሚያህል አገር ማፍረስ የሚያስከትለውን መዘዝ የተረዳው ዓለም ተረባርቦ ኤርትራ ላይ ማዕቀብ ጣለ። ዘይትና ውሃ የሆኑ ሰዎች በአንድ አገር ተጣምረው በአንድ አገር ሰፍረው ኢትዮጵያ ላይ ሊዘምቱ ሲነሱ በእርግጥም ዓላማቸው ከማፍረስ ውጪ አንዳች ሌላ ነገር አልነበረውም። ብርሃኑ ነጋና ዳውዲ ቢሳ ኤርትራ ነበሩ። በኢሳይያስ አፈወርቂ የትእዛዝ ስር ለመገዛት በጄኔራል ጣዕመ ጎይቶም መመሪያ ስር ለመውደቅ አልተቸገሩም። ኢትዮጵያ ሲሄዱ ግን አንድ ላይ ለመስራት ቀርቶ በአንድ ከተማ ለመኖርም ጠቧቸው ነበር። በኤርትራ 11 ታጣቂ ድርጅቶች በኢትዮጵያ ውስጥ ገብተው ሰው እንዲገድሉና ሰላም እንዲነሱ ከለላ አግኝተው ነበር። 11 ድርጅቶች እርስ በርስ የሚጠፋፋ አገርን ሊያጠፋ የሚችል የተራራቀ አጀንዳ የነበራቸው 11 ልዩ ልዩ ድርጅቶች በዚያች መዳፍ በምታህል አገር ላይ ስለ ኢትዮጵያ እንዲያሴሩ ይሰማሩ ነበር። ለእነዚህ ኃይሎች ስንቅም ትጥቅም ይሰፍር ነበር ብሎ የተባበሩት መንግስታት ማዕቀብ ጥሎበታል። በእርግጥም ዓለም ተባብሮ ኢትዮጵያን ከሻዕቢያ ጥቃት ለመከላከል ሲጥር ቆይቷል። ኢትዮጵያዊውን ሻዕቢያ የአዲስ አበባውን ሻዕቢያ ግን አለም ሊከላከለው የረባ ጥረት አላደረገም የዲፕሎማሲው መድረክ ቆልምሞና አዲሃሎ ላይ ቆልፎ ያስቀመጠውን ጸረ ኢትዮጵያ የኤርትራ ኃይል ጎትቶ ማዕቀቡንም አስነስቶ ወደ አለም ፖለቲካ ካስገባው በኋላ የሻዕቢያን ተግባር በኢትዮጵያ እየተገበረ ያለው የአራት ኪሎው የኦህዴድ ብልጽግና ሆኗል። ሻዕቢያ የሚታወቅበት አመሉ በኢትዮጵያ ውስጥ የሚንቀሳቀሱ ኢትዮጵያንም የሚያተራምሱ ታጣቂ ኃይሎችን ማሰልጠን፣ ማስታጠቅ፣ ከግብፅ እርዳታ እንዲያገኙ ማመቻቸት ሆኖ ዘልቋል። ዛሬ ይህንን ተግባር አቀላጥፎ እየከወነ ያለው የብልጽግናው አገዛዝ ነው። ዛሬ በኢትዮጵያ ውስጥ እንዲገድሉና እንዲገዳደሉ የሚሰማሩ ታጣቂዎችን የሚፈጥረው የሚፈለፍለውና የሚያሰማራው ብልጽግና ነው። በእርግጥም ኢትዮጵያን የሚወጉና ሕዝብን የሚያፈናቅሉ ታጣቂዎች ቀለብም ጠመንጃም ተሰጥቷቸው የሚሰማሩት በአስመራ ሳይሆን በአዲስ አበባ ሻዕቢያ ነው። በዚህ ዝግጅት የምንመለከተው እሱን ነው። የሻዕቢያ ስሪትና ስምሪት ኢትዮጵያን መውጋትና ማዋጋት ከሆነ ይህንንም ያደርግ የነበረው ከአስመራና ሐሬና ከነበረ አሁን ከአዲስ አበባ አገዛዙ የሚፈጽመውን ሻዕቢያዊ ተልዕኮ እንመለከታለን በትክክል የትኛው ታጣቂ ኃይል ከብልጽግና ምን ድጋፍ ይደረግለታል ለዚህ ምን ማስረጃ አለ የሚለውንም በዝርዝር እንቃኘዋለን በርከት ያሉ የምርምር ዝግጅቶችን አድርገናል ደግሞም ተመጋጋቢ ጉዳይ አለ ለወትሮው ጎረቤቶቹን በመውረርና በማተራመስ ወንጀል የሚከሰሰው የኤርትራው ሻዕቢያ ነበር ይህንን ተግባር የብልጽግናው ሻዕቢያ ተክቶ እያከናወነው ነው እስካሁን ሁለት የኢትዮጵያ ጎረቤቶች የመወረር አደጋ ውስጥ መውደቃቸው በተባበሩት መንግስታት የሚነገር ሆኗል። ድሮድሮ ሻዕቢያ አዲስ አበባን እንደ ባግዳድ አደርጋለሁ ይል ነበር። ዛሬ ብልጽግና ኤርትራን እንደ ጋዛ አደርጋታለሁ እያለ ነው። ባግዳድና ጋዛ እንደ ጥሩ ምሳሌ የሚጠቀሱት በኢሳያስና አብይ አእምሮ ውስጥ ብቻ ሳይሆን አይቀርም። እነዚህን ጉዳዮች በጥንቃቄ መመርመር ኢትዮጵያና ኢትዮጵያውያን የተሸከሙትን የጥፋት አሉሎ ለመገንዘብ ያስችላል። መረጃዎችን በማስረጃ በጥቂቱ እንመልከት። A border dispute led to a war in 1998 የኤርትራው ሻዕቢያ በ1990ዎቹ መጀመሪያ በኢትዮጵያ ላይ የከፈተውን ጦርነት ከተሸነፈ በኋላ ኢትዮጵያን በዘላቂ የውስጥ ግጭት ውስጥ ለመክተት ያስችሉኛል ያላቸውን ታጣቂዎች ወደ ማሰልጠንና ማሰማራት ገብቷል የሚለው ዓለም አቀፍ እውነት ሆኖ ለቅጣት የዳረገው ጉዳይ ነው። ከዚያ ጦርነት ማግስት ይህንን ጸረ- ኢትዮጵያ እንቅስቃሴ የሚመራበት አንድ ዲፓርትመንት አቋቋመ። እሱንም ኤክስተርናል ኦፕሬሽንስ ዳይሬክቶሬት የሚል ስም ሰጠው። ይህንን ዲፓርትመንት በማስመልከት በ2011 እንደ ኤሮፓውያን አቆጣጠር ሪፖርት ያወጣው የተባበሩት መንግስታት ይህ ክፍል ጥቂት ግን የጥፋት አቅማቸው ከፍተኛ የሆነ ሰዎች የሚመሩት ነው ሲል ገልጾታል። በቀጥታ በፕሬዝዳንት ኢሳያስ መስሪያ ቤት ስር የተቋቋመው ተጠሪነቱም ለሳቸው የሆነው ይህ ኢትዮጵያን የማፍረስና የማተራመስ ተልኮ የተሰጠው ዲፓርትመንት በጀኔራል ጣመ ጎይቶም ክንፉ ዳይሬክተርነት የሚመራ በኮሎኔል ፍጹም ይስሃቅ ምክትልነት የሚዘወር እንደነበር ይኸው ሪፖርት አመልክቷል። ኮሎኔል ፍጹምን እነ ብርሃኑ ነጋና መሰሎቻቸው የሚያውቁት ሌኒን በሚለው ቅጽል ስሙ ነው። ኮሎኔሉ ድንበር ድረስ እየሄደ ከኢትዮጵያ ተቃዋሚዎች ጋር ጥፋትን የሚያቅድ የሚያስተባብርና የሚመራ ብቻ ሳይሆን የግል ሹፌሩንን ጭምር አዲስ አበባ ድረስ ልኮ ቦምብ ለማፈንዳት የሚያሰማራ እንደነበር በዘመኑ ይህንን ጉዳይ ብቻ የሚከታተል ዘጋቢ ሆኖ በኤርትራ ሬዲዮና ቴሌቪዥን ውስጥ ይሰራ የነበረው ኤርትራዊው ጋዜጠኛ ሰናይ ገብረ መድህን ከኤርትራ ማስታወሻዬ በሚለው መጽሐፉ ተርኮታል። አንደርስታንዲንግ ኤሪትሪያ የሚለውን መጽሐፍ ከዘጠኝ ዓመታት በፊት ያሳተመው ሌላኛው ጋዜጠኛ ማርቲን ፕላውት ደግሞ እነ ጄኔራል ጣምና ኮሎኔል ፍጹም ቢያንስ ሰባት ታጣቂ ኃይሎችን በኤርትራ አስጠልለው ኢትዮጵያን ለመበጥበጥ አዲስ አበባም ላይ ቦምብ ለማፈንዳትና ለአፍሪካ ሕብረት ስብሰባ ብለው የሄዱ መሪዎችን ለመግደል አሲረው ነበር በማለት የተባበሩት መንግሥታትን ሪፖርት ዋቢ አድርጎ ያትታል። ከእነዚህ ድርጅቶች መካከል ደምሂት ግንቦት ሰባት ኦነግ፣ ኦብነግ የተሰኙትን ታጣቂዎች ይጠቅሳል። እነዚህ እርስ በርስ የሚናበብ አጀንዳ ለአገርም የሚጠቅም ጉዳይ ባይኖራቸውም በኢትዮጵያ ውስጥ ሰው ለመግደል በአገሪቱ ውስጥም ልማት እንዳይሰራ ለማስተጓጎል አሊያም ወደ ቀውስ ውስጥ ለመክተት ግን ለሻዕቢያ አስፈላጊ ኃይሎች ነበሩ። ለዚያም ነበር አዲስ አበባን እንደ ባግዳድ ብለው ሕዳሴ ግድብ ላይም ጥቃትን እንሰነዝራለን ብለው እየታጠቁ ሲገቡ ተያዙ እየተባለ በዓለም አቀፍ መገናኛ ብዙሃን እና በተባበሩት መንግስታት እንዲሁም በአፍሪካ ሕብረት ሲገለጽ የነበረው ይህንን ሁሉ ሻዕቢያ ያደረገው የሚለው ዓለም አቀፍ ምስክርነት የተሰጠበትና ማዕቀብ የሚያስከተለ ጉዳይ ነው። ዛሬ ይህንን ተግባር እየፈጸመ ያለው ሻዕቢያን ተክቶ እየሰራ ያለው መንግስታዊው የኢትዮጵያው ሻዕቢያ ብልጽግና ነው የሚለው ግን የበለጠ መራር ሀቅ ይሆናል። ኢትዮጵያ ውስጥ እንዲዋጉና እንዲወጉ ታጣቂዎችን የሚፈለፍለውና የሚያሰማራው የሚያስታጥቀውም የአዲስ አበባው ሻዕቢያ ብልጽግና ነው የሚለውን ለማረጋገጥ በምስራቅ ኢትዮጵያ፣ በማዕከላዊና ምዕራባዊ የአገሪቱ ክፍል ያሰማራቸውን ባለጠመንጃ ቡድኖች እንቁጠር። ፒኤም አብይ አህመድ ሃዝ ሶ ፋር ሪጀክትድ ኤኒ ኮልስ ፎር ቶክስ፣ ቢቢሲ ጠቅላይ ሚኒስትር አብይ ጦርነትን በውይይት አልፈታም አሉ ሲል የጠራቸው ኢትዮጵያ ስለምን ዛሬም ከራሷ ጋር የምትዋጋ ሆነች፣ ዋይ ኢዝ ኢትዮጵያ ስቲል አት ወር ዊዝ ኢትሴልፍ በሚል ርዕስ በአሰራጨው ዘገባ ላይ ነው ጠቅላይ ሚኒስትሩና መንግስታቸው ለድርድር አንመችም አንቀመጥም ብለው ኢትዮጵያን ከራሷ ጋር እንድትዋጋ ማድረጋቸውን እንጂ ታጣቂ ፈጥረው ታጣቂ አስታጥቀውና አሰማርተው የራሳቸውን አገርና ሕዝብ እንደሚወጉ ቢቢሲ ያለው ነገር የለም ለዚህ የተሻለ ማስረጃ በምርመራ ሪፖርቱ ያስነበበው ዋሽንግተን ፖስት ነው ሬበል ኦርባንዲት ሂዝ ላይፍ ኢሉሚኔትስ ኢትዮጵያስ ሂድን ኢንሰርጀንሲ በሚል ርዕስ የጻፈው ሀተታ ብልጽግና የፈጠረውን ያስታጠቀውንና በህዝብ ላይ ያሰማራውን ታጣቂ ድርጅት የሚመለከት ነው ከረዥሙ ሀተታ ላይ የሚገኙት ነጥቦች የሚከተሉት ናቸው አንድ ፈቃድ አብደሳ የሚባል ሰው ነበረ ይህ ሰው በአንድ ወቅት ኤርትራ ይኖር ነበረ ሻዕቢያ አስታጥቆ ሰው ግደሉ የልማት አውታሮችን አውድሙ ብሎ ከሚልካቸው ሰዎችም አንዱ ሆነና በ2004 ዓ ም ከኤርትራ ወደ ኢትዮጵያ ተሻገረ። የተላከበትን ሳይፈጽም የመንግስት የጸጥታ ኃይሎች ይዘው አሰሩት። ከስድስት ዓመታት በኋላ አብይ አህመድ ሥልጣን ይዘው እስረኛ ሲፈቱ እሱም ተለቀቀ። የኦሮሞ ነጻነት ሰራዊት ወደ ትጥቅ ትግል ሲገባ ብልጽግና የኦነግን ታጣቂዎች በሚመስል አኳኋን ትይዩ ታጣቂ አድርጎ እነ ፈቃድ አብደሳን መለመለና አሰማራቸው። ዋናውን የኦሮሞ ነፃነት ሰራዊት በህዝብ ለማስጠላት ብቻ ሳይሆን በአማራና በኦሮሞ ህዝብ መካከል እልቂት ለመፍጠር እንዲያስችለው ፈቃድ አብዲሳን ሻዕቢያ ይጠቀምበት የነበረውን ታጣቂ ግለሰብ ከእስር ቤት አስወጥቶ ትጥቅም ሰጥቶ አባላት አደራጅቶ በህዝብ ላይ ለቀቀው። በወለጋ አጋምሳ የሚኖሩ የአማራ ተወላጅ ናቸው ወይም አማሮችን ስገድል ተከላክላችኋል ያላቸውን ኦሮሞዎች፣ ህፃናትና አዛውንቶች ጨፈጨፈ። በ2014 ነሐሴ ያደረገው ደግሞ ከመንግሥት የጸጥታ ኃይሎች ጋር የተናበበ ነበር። በዕለቱ ድንገት ተነስተው የመንግሥት ወታደሮች አካባቢውን ሲለቁ ሕዝቡ ትታችሁኝ አትሂዱ ብሎ ተማጸናቸው። ሆኖም አልተደመጠም። የመንግሥት ወታደሮች ለቀው እንደወጡ የፈቃድ አብደሳ ታጣቂዎች ከፈቃደ ጋር ገቡ። ከ50 በላይ የአማራ ተወላጆች ተገደሉ። ፈቃድ አብደሳ በመንግሥት ወታደሮች ላይ አንዲት ጥይት አይተኩስም። የኦሮሞ ነጻነት ሰራዊትን ግን ይዋጋል። የአማራ ተወላጅ ናችሁ ወይም አማሮችን አስጠግታችኋል ያላቸውን ኦሮሞዎችም ይገድላል። እነዚህን መረጃዎች በረዥሙ የዋሽንግተን ፖስት ዘገባ ላይ የምናገኛቸው ናቸው። ይህንን ሁሉ ያደረጉት የአዲስ አበባ ሻዕቢያዎች ናቸው። ሻዕቢያ ከጥቂት ዓመታት በፊት እነ ፈቃድ አብደሳን ይልካቸው የነበረው ይህንኑ እንዲያደርጉለት ነበር። የኦህደዱ ሻዕቢያ ደግሞ ትጥቅ ከግብፅ መጥቶ በኤርትራ ዞሮ ከሚመጣ ብሎ ሰው ገዳይ ታጣቂዎቹም ከኤርትራ ወደ ኢትዮጵያ ከሚንከራተቱ ብሎ ራሱ አስታጥቆና አሰልጥኖ ከሻዕቢያ በበለጠ አኳኋን ያሰማራል። የተከዜ ዘብ በሚል ስያሜ በተለያየ ጊዜ በርካታ ሰላም አስከባሪዎችን አሰልጥኖ አስመርቋል። የተከዜ ዘብ በሚል ዞኑ ቀደም ሲል አደራጅቶ እያሰለጠነ እያዘጋጀ ይሄኛውን የሚሊሻ ኃይል የተከዜ ዘብ ብሎ የሚዘግበው የአማራ ቴሌቪዥን ነው። ይህ ሚሊሻ ኃይል ስሙ እንደሚያመለክተው የተከዜን ግድብ የሚጠብቅ አሊያም የአማራን ሕዝብ ጥቅም የሚያስከብር አይደለም። በኦህደድ ብልጽግና መከላከያ የሚሰለጥን፣ የሚታጠቅና ስምሪት የሚሰጠው ዋና ተልእኮም የአማራና የትግራይ ሕዝቦችን በሚቀጥል ደም መፋሰስ ውስጥ አቆይቶ የኦህደድን ስልጣን ማርዘም፣ የአገዛዙን ባለስልጣናት ታማኝ ነጋዴዎችና መሰለ የህብረተሰብ ክፍሎች ሀብት እንዲያካብቱ ማድረግ ነው። የፈቃድ አብዲሳ ኃይል በኦሮሚያ የኦሮሞ ነጻነት ሰራዊትን እንደሚወጋው ሁሉ የተከዜ ዘብ የተባለው ታጣቂ ኃይልም ፋኖን እንደሚወጋ በጠላትነትም እንደሚመለከተው ኮሎኔል ደመቀ ዘውዱ ከዚህ ቀደም ለኢትዮ ፎረም በሰጡት ማብራሪያ መናገራቸው አይዘነጋም። ምንም እንኳን በወቅቱ ፖለቲካ ይገባቸው ዘንድ ሌላ ክፍለ ዘመን መጠበቅ የሚኖርባቸው ምንዱባን ውሸት ነው እያሉ ሊያስተባብሉት ከረባትና ሱፋ አድርገው እስክሪን ላይ ቢቀመጡም ኮሎኔሉ የእሁደድ ብልጽግና ጉዳይ ፈጻሚ ሆነው በሰሜን ምዕራብ ኢትዮጵያ መሰማራታቸውን ክደው አያውቁም። የእሁደድ ብልጽግና የአማራ ፖለቲከኛንን የሚሉ ሰዎች በደራ መሬት አለን ሲሉ የደራ ዘቦች ገብተው የያዙት አይልም መተከል ርስታችን ነው ሲሉም በመተከል ዘብ ተከላከሉት ብሎ አይፈቅድም። ወልቃይትን ግን በተከዜ ዘብ አስጠብቃለሁ በሚል ሰው ትጥቅና ሀብት ያሰማራል። በኦሮሚያ የአማራና የኦሮሞን ሕዝብ ለማጋጨት የፈቃደ አብዲሳ ታጣቂዎች አስታጥቆ ያዘምታል። በሰሜን አማራና ትግራይን ደም ለማቀባት የደመቀ ዘውዱን ተከዜ ዘብ ያቆማል። ሚሊሻ መቀፍቀፍ እንጀራው ያደረገው ብልጽግና የደመቀ ዘውዱን የሚሊሻዎችም ሆነ የፈቃድ አብዲስታን ታጣቂዎች ህዝብን ለማጋጨት ብቻ የሚገለገልባቸው የስልጣኑ ምንጮች መሳሪያዎቹ አድርጓቸው ቀጥሏል። ከ2010 በፊት ሻዕቢያ በግብፅ የገንዘብና የሎጂስቲክስ ድጋፍ ታጣቂ ኃይሎችን በኤርትራ ያስጠልል ያሰለጥንና ያሰማራ የነበረው እንዲህ ላለው ተልእኮ ነበር። ዛሬ ግን ሻዕቢያ አራት ኪሎ ላይ ያለና የነ ጀኔራል ጣመ ጎይቶምን ኃላፊነት የነ ፍጹም ይስሐቅን ሌኒን ተልኮ የኤክስተርናል ኦፕሬሽንስ ዳይሬክቶሬትን ቢሮ የቤት ስራ በኢትዮጵያ ውስጥ መንግስት ራሱ እየከወነው ይገኛል። ህዝብና ህዝብን የሚያጋጩ ህዝብንም የሚጨፈጭፉ ሰዎችን እየፈጠረና እያሰማራ ይወጋል፣ ይገድላል፣ ያግታል፣ ያዘርፋል። እነዚህኞቹ ደግሞ ብልጽግና የመከላከያን የቀድሞውን ልብስ አልብሶ በጀት መድቦ በአፋር ክልል ያስቀመጣቸው ትግራይ ውስጥ ገብተው እንዲዋጉ የሚጠበቅባቸው የትግራይ ተወላጆች ናቸው። እነሱ በእርግጥ ሐራ መሬት ላይ ነን ይላሉ። የአፋር መሬት ሐራ መሬት የሚሆንበት አመክንዮ እንዴት ያለ እንደሆነ ባይታወቅም እነዚህን ኃይሎች ተስፋ እያሉ የተባሉት የኦህዴድ ጄኔራል እንዲሁም የሰሜን ምስራቅ እዝ አዛዡ አሰፋ ቸኮልና መሰል የመከላከያ ሰዎች የትጥቅና ስንቅ ድጋፍ የሚያደርጉላቸው መሆናቸውን መገናኛ ብዙሃን ዘግበውታል። ሻዕቢያ ከ2010 በፊት ደምሂት የሚባሉ ታጣቂዎችን በኤርትራ አስጠልሎ ትግራይ እየገባችሁ ግደሉ ይላቸው እንደነበር ታጣቂዎቹ በኋላ ላይ ሲናገሩ እንደነበር አይዘነቀም። የብልጽግና ደምሂቶች ደግሞ ከአፋር እየተ ነሱ ወደ ትግራይ ገብተው ባለፉት ዓመታት ጦርነት ባደቀቀው ሕዝብ ላይ ውጊያ እንዲከፍቱ የሚያስፈልጋቸውን ሁሉ እየተደረገላቸው መሆኑን እነሱም ሲያስተባብሉ አይደመጡም። ሻቢያ ደምሂትን አሰልጥኖ ሲያሰማራ ከሐሬናና ከአስመራ ያስነሳቸው እንደነበር ሲዘገብ ቆይቷል። የብልጽግና ደምሂቶች ሐሬናቸው መጋለ አስመራቸው ሰመራ ሆኖ እየተንቀሳቀሱ ናቸው። የኦህዴድ ብልጽግና የሻዕቢያን ተግባር ተክቶ ትጥቅ ሰጥቶ አሰልጥኖና አሰማርቶ በህዝቦች መካከል ግጭት እንዲከሰት ማህበረሰብ ሰላም እንዳያገኝ ሲያደርግ ከሚገለገልባቸው ታጣቂዎች መካከል እነዚህ የትግራይ የሰላም ኃይል በሚል ስም ያወጡት ታጣቂዎች ይጠቀሳሉ። የአዲስ አበባው ሻዕቢያ በኦሮሚያ ውስጥ ታጣቂዎችን ፈጥሮና አስታጥቆ ሲያሰማራ ኮሬኔጌኛ የሚባለውን መዋቅር እንደሚጠቀም ያጋለጠው ደግሞ ሮይተርስ ነው። አብይ አህመድ በበላይ ጠባቂነት ሽመልስ አብዲሳ በአዛዥነት በሚመሩት በዚህ ኮሬን የገኛ አማካኝነት የኦሮሞ ነፃነት ሰራዊት ናቸው በሚል ባሰማራቸው ታጣቂዎች ህዝብ እንደሚገደል እንደሚታገትና እንደሚፈናቀል ኢን ኢትዮጵያ ኤ ሴክሬት ኮሚቴ ኦርደርስ ኪሊንግስ ኤንድ አሬስትስ ቱ ክራሽ ራይበልስ በሚል ርዕስ የተነበበው ይኸው ዜና በምርመራ አስረድቷል። በኦሮሚያ ክልል ውስጥ ሰላም እንዳይኖር አበክሮ የሰራው የአዲስ አበባው ሻዕቢያ ገና በስልጣኑ የመጀመሪያው አራት ታጣቂ ኃይሎችን ለስልጣን ጠቅሙኛል ብሎ እንደተነሳ የሚያስረዳልን ደግሞ የአቶ ጃዋር መሐመድ መጽሐፍ ነው። በመጽሐፋቸው ከገጽ 304 ጀምረው እንዲህ ይላሉ። ገና ወደ ሀገር ቤት እንደገባው ሰሞን አንድ የኦህዴድ አመራር ኦነግን ለማስታረቅ ለምን እንደዚህ ትለፋለህ? ኦነግ ጫካ መቆኘቱ ለእኛ ጥሩ ነው። ወያኔ የኦነግን መኖር ተጠቅሞ የሚነሳበትን ተቃውሞ በመደፍጠጥ ለ27 ዓመታት በስልጣን ላይ ቆይቷል። ኦሮሞ አመፅን ባህሉ አድርጓልና በእኛም ላይ የሚያምጽብን ስለማይጠፋ የኦነግን ስም ለጥፈን ቀጥቅጠን እንገዛለን ብሎኛል ሲሉ አስፍረዋል። የኤርትራው ሻዕቢያ በአገሩ ያሰለጠናቸውን ታጣቂዎች የሚፈልጋቸው እንዲህ ባለ መልኩ ኢትዮጵያን እንዲያበጣብጡለት ነበር። የኤርትራውን ሻዕቢያ እንዲህ ያሉ ተግባሮችን በኢትዮጵያ ላይ ፈጽመሃል ተብሎ ኢትዮጵያን ሰላም ለመንሳት ታጣቂ ኃይሎችንም ያሰለጥናል በሚል አካባቢውን ያተራምሳልን በሚል ወንጀል ተከሶ ማዕቀብ ተጥሎበት ነበር። የአዲስ አበባው ሻዕቢያ ግን በዚህ ተግባሩ ሲጓዝ ተው የሚለው ዓለም አቀፍ ኃይልን ብዛም ነው። ለዚያውም ሚዲያዎቻቸው አበክረው አከታትለው እየዘገቡ ሬዞሉሽን 2023 ስ የኤርትራ መንግስት ቀጣናውን ማተራመሱን ያቆም ዘንድ ቢያስተምረውና ቢያግዘው ተብሎ ማዕቀብ የተጣለበት ከ15 ዓመታት በፊት ነበር። ዘንድሮ ሻዕቢያ ተግባሩን አሳምሮ የሚከውንለት ተተኪ አዲስ አበባ ላይ አስቀምጧል። ኢትዮጵያን የሚያምስለት፣ ቀጣናውን የሚያተራምስለት ኃይል በብልጽግና እየተመራ በብቃት እየተከወነ ነው። ከ14 ዓመታት በፊት በሶማሊያ ታጣቂ ኃይሎችንና አንጃዎችን በመደገፍ ተገንጣዮችን በማስታጠቅ የሚከሰሰው ሻዕቢያ ነበር። አምናና ታች አምና ግን በሶማሊያ የውስጥ ጉዳይ ላይ ገብታ አንጃዎችን በመደገፍ ብቻ ሳይሆን እንደ ሶማሌላንድ ያሉ ተገንጣይ ክልሎችን በማበረታታት ላይ ስትሰራ ነበር ተብላ እጅ ከፍንጅ የተያዘችው በአዲስ አበባው ሻዕቢያ የምትመራው ኢትዮጵያ ነች። የቀጣናው አለመረጋጋት ምንጭ ተብሎ ማዕቀብ የሚጣልበት ለወትሮው የኤርትራ መንግስት ነበር። አሁን ግን የምስራቅ አፍሪካ ያለመረጋጋት ምክንያት ተብሎ በዓለም ሚዲያና ዲፕሎማቶች የሚወገዘውና የሚከሰሰው የኢትዮጵያው የሻዕቢያ ብልጽግና ነው። ዘ ኢኮኖሚስት ከሁለት ሳምንት በፊት ወራሪዋ ኢትዮጵያ ኢሳያስ አፈወርቂ ላይ ውጊያ ልትከፍት ነው ያለውም ሆነ የተባበሩት መንግስታት ጭምር በሶማሌላንድ የተፈጸመውን የማያግባባ ውል ያወገዘው የአዲስ አበባው ሻዕቢያ ቀጣናውን ቀውስ ውስጥ እየከተተው መሆኑን ለማመልከት ነበር። አቶ ጀዋር በስልጣን ለመቆየት ታጣቂ ኃይል ያስፈልገኛል ላሉኝ ብለው እንደጻፉት የአዲስ አበባ ኢሳያሶች አገሩን ብቻ ሳይሆን ቀጣናውን በማተራመስ ነው መቆየት እንደሚፈልጉ ያረጋገጡት። በቀደመው ጊዜ አዲስ አበባን እንደ ባግዳድ አደርጋለሁ ብሎ ከነፈንጂው የሚያዘው ሻዕቢያ ነበር። ዘንድሮ ግን ኤርትራን እንደ ጋዛ አደርጋለሁ የሚለው የአዲስ አበባው ሻዕቢያ ነው የነ ጀነራል ጣመን የነ ኮሎኔል ፍጹም ሌኒንን ተግባር በኢትዮጵያም በቀጣናውም እየተገበረ ያለ ኢትዮጵያዊ ሻዕቢያ መልካሙን ሁሉ በመመኘት በዚሁ እንሰናበታለን